የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ለብልጽግና እጅ ሰጡ የተባሉት የፋኖ አመራሮች በብልጽግናው ልሳናት ቀርበው ተናግረዋል። የበለጠ ሞላው አብንም የታጣቂ ቡድኑን የከዳችሁ የፈጸማችሁትን ተግባር እናበረታታለን የሚል መግለጫ አውጥቷል። ሁለቱን መረጃዎች እንመለከታለን። መቼም ዶክተር እንዳትሆኑ እናደርጋችኋለን ሲሉ ሚኒስትሩ ዛቱ። የሀገሪቱ የጤና ባለሙያዎች አድማ በከፊልና በሙሉ ስምንተኛ ቀኑን አሳልፏል። ማህበራትም አፋጣኝ ምላሽ እንዲሰጥ የሚያቀርቡት ጥሪ ይቀጥሏል። በዝርዝር የምንቃኘው ጉዳይ ይሆናል። በትግራይ ክልል የመቀለ ከተማ ዳኞች በሙሉ ዳኝነት አገልግሎቱን አቆሙም። ለአድማው ምክንያት የሆነን የደህንነት ስጋት ነው በማለት ሙሉ በሙሉ ስራ ማቆማቸውንም ይፋ አድርገዋል። የጄኔራል ታደሰ ወረደ ቢሮ በበኩሉም በፍትህና ዳኝነት ስርዓቱ ላይ ግልጽ ጥቃት ተፈጽመዋል ያለ ሲሆን ጥፋተኞች ላይ እርምጃ ይወሰዳልም ብሏል። ተጨማሪያለን። የፌደራል ፖሊስ የቀድሞው የኢንሳ ባልደረባን አልገደልኩትም አለም። ፖሊስ አቶ ኢሳያስ በላይን አልገደልኩትም፣ የሞተውም ታሞ ነው ሲልም ክዷል። ሰሙታላችሁ መንግስት የአዲስ አበባን መሬት ለውጭ ሀገር ባለ ሀብቶች ለመሸጥ ያዘጋጀው አዋጅ ነዋሪውን ከመሀሉ የከተማዋ ክፍል ሊነቅል እንደሚችል ተነገረም። ባለፉት ሶስት መንግስታት ለ65 ዓመታት ለኢትዮጵያን ብቻ የተፈቀደ የነበረውን የመኖሪያ ቤት ባለቤትነትን ለመጀመሪያ ጊዜ ለውጭ ሀገር ሰዎች ለመሸጥ የተዘጋጀው አዋጅም በፓርላማ ቀርቦ ውይይት እየተደረገበት ይገኛል። ሌላኛው መረጃችን ነው። የቀድሞ የሰላም ሚኒስትር ዴታ አቶ ታየደ እንደ አተላዋጅ ቀጠሮት ሰጣቸው። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መቸም፣ ዶክተር እንዳትሆኑ እናደርጋቸዋለን ሲሉ ሚኒስትሩ ዛቱም። በሀገሪቱ የጤና ባለሙያዎች አድማ በከፊልና በሙሉ ስምንተኛ ቀኑን አሳልፏል። ማህበራት አፋጣኝ ምላሽ እንዲሰጥ የሚያቀርቡት ጥሪም ቀጥሏል። እስር፣ መሰወር፣ ማስፈራራት፣ ስብሰባ ካቴናና ወዘትም ራበን በልተን እንስራም መተኛጣን ማረፊያ ግኝተን እናገልገል ያሉ የሀገሪቱ ሐኪሞች ከብልጽግናው መንግስት እስካሁን የተሰጣቸው ምላሽ ነው። አገዛዙ የሚያስረው ሐኪሞች ላይ የሚያቀርበው ክስ ደግሞ አስገራሚ ሆኗል። በአማራ ክልል ደሴ ቦሩ ሆስፒታል የተፈጠረውም አንድ ማሳያ ነው። በዚህ ሆስፒታል ለአንድ ሳምንት ታስሮ የነበሩ ሶስት የጤና ባለሙያዎች ትናንት ከእስር መለቀቃቸው የታወቀ ሲሆን አንድ የታሳሪዎቹ ባልደረባም ጉዳዩን ሲያስረዳም የጸጥታ አካላት የጤና ባለሙያዎችን በክልሉ ታጥቀው የሚንቀሳቀሱ ታጣቂ ኃይሎችን ትደግፋላችሁ ይህም ጥቆማ ከውስጥ ነው የደረሰን በማለት በታሰሩ በማግስቱ ነገሯቸው በማለት ነው። የጤና ባለሙያዎቹም እናንተን ጨምሮ እኛ የእናቶችንና ህጻናትን ህይወት ታደግን እንጂም እኛ እየደገፍነው አካል የለም ቢሉም እስኪጣራ ቆዩ በማለት ይህን ያክል ቀና ቆያቸው ሲሉም ገልጸዋል። ከቀናት እስር በኋላ ለቀዋቸውም የብልጽግናው አመራሮች የጤና ባለሙያውን ሰብስበው የዋሉ ሲሆን ጓደኞቻቸውን ይኸው ለቀናቸዋል፣ እናንተ ወደ ስራ ተመለሱ የሚል መጠቀሚያም አድርገዋቸዋል። እንዲህ ያለው ዛቻ ዛሬም በብሔራዊ ቴሌቪዥን ጣቢያው ኢቲቪም በሚኒስትር ደኤታው ደረጀ ድጉማ በኩል ሲቀርብ አምሽቷል። ሚኒስትሩ ላለፉት ቀናት እንደ ቅዱስ ጳውሎስና ጥቁር አንበሳ ባሉ ሆስፒታሎች በአካል እየቀረቡ ጭምር ሲያሰሙት የነበረው ዛቻን ዛሬ ደግሞ በቴሌቪዥን ደግመውታል። በእርግጥ ትናንት ሚኒስትሯ መቅደስ ዳባ እንዳሉት ሁሉም ሆስፒታሎች ስራ ላይ ናቸው ሐኪሞችም አገልግሎት እየሰጡ ነው አላሉም። ደረጀ ድጉማም የሐኪሞችን ጥያቄ የፖለቲካ ጥያቄ ነው፣ በማህበራዊ ሚዲያ የሚመራ አውዳሜ ተግባር ነው፣ ሰብአዊነት የጎደለውም ድርጊት ነው ወዘተ በሚል ካብራሩ በኋላም ሐኪሞችን ተሳስተናል እያስባልናቸው ነው የሚለውን አክለው የትም እንዳትሰሩ የህክምና ህልማችሁም እንዲመከን እናደርገዋለን ሲሉም ዝተዋል። በሶሻል ሚዲያና በፖለቲካ አክቲቪስት መንግስቶች የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው። በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። በአስቸኳይ ወደ ገበታ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ። ዜጎች ላይ ጉዳት እንዲደርስ ያደረገው ለአመታት እየሰሩ የጠየቁትን የሕክምና ባለሙያዎችን ምን ታመጣላችሁ በሚል ሲገፋ የቆየው አገዛዞ አሁን የተፈጠረበትን ጠንካራ ተቃውሞ ተከትሎም በየለቱ ወደ ሚዲያ በመውጣት ምዛቻዎችን እያሰማ ነው እኔ ደረጀ ዱጉማ የተባሉት ሚኒስትርም እንዲህ በሚዘቱበት በዚህ ወቅት የተለያዩ ማህበራት ደግሞ ለአመታት ለወራትና ለቀናት በህክምና ባለሙያዎች በተለያየ መንገድ ሲቀርብ የነበረ ጥያቄም አፋጣኝ ምላሽ እንዲሰጠው እየጠየቁ ናቸው የትግራይና ኦሮሚያ ጤና ማህበራትም ተጠቃሽ ናቸው የትግራይ ህክምና ማህበር ግንቦት አስር ለጤና ሚኒስቴር በጻፈ ደብዳቤም ደብዳቤ መንግስት ለጤና ባለሙያዎች ውስጥ ጥያቄና መብት ተገቢውን ምላሽና ትኩረት ከመስጠት ይልቅ በተለያዩ አካባቢዎች የሀገሪቱ የጤና ባለሙያዎችን ጥያቄ እየጣሰም ተገቢ ያልሆነ እርምጃን እየወሰደ ነው ሲል አሳውቋል። እነዚህ የሙያ አጋሮቻችን ከታሰሩበት እንዲፈቱም አስፈላጊው ጫና እንዲደረግ ሲልም ለጤና ሚኒስቴር አሳስቧል። ሁሉንም የሙያ ማህበራትና የጤና ባለሙያዎች ችግሮችን መፍትሄ ለማበጀትም ግልጽ እና ሁሉን ያሳተፈው ውይይት እንዲጠራ ጠይቋል። በተመሳሳይ የኦሮሚያ ሐኪሞች ማህበር በበኩሉም ግንቦት 11 ባወጣው መግለጫም የጤና ባለሙያው የሚገባውን ለመስጠት የሀገሪቱ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዳያገለግል እየተጠማ እንዳይማር እየታመመ ማስታገሻ እንዳያጣም የሚያደርግ የኑሮ ሁኔታ እንዲፈጠር ለሲታገል ቆይተዋል፣ ሲል አስታውሶ አሁን እነዚህ ሁሉ ያጣበት ሁኔታ ላይ ደርሷል፣ እናም አስቸኳይ ምላሽ ይፈልጋል ብሏል። ለብልጽግና እጅ የሰጡ የፋኖ አመራሮች በብልጽግናው ልሳናት ቀርበዋል። የበለጠ ሞላው አብንም የታጣቂ ቡድኑን የከዳችሁ የፈጸማችሁትን ተግባር እናበረታታለን ሲል መግለጫ አውጥቷል። በአማራ ክልል የሚደረገው ጦርነት ከሰሞኑ በተለይም በብልጽግናው በኩል እንደዚሁም በመከላከያ ሰራዊቱ አመራሮች ዘንድ የፋኖ ኃይሎችን እየለቀምን ነው የሚል ሆኗል። ለዚህ እንደ አንድ ማሳያነት የሚያቀርቡት ደግሞም በዋናነት አቶ እስክንድር ነጋ እንደሚመሩት በሚነገር ለት የፋኖ አደረጃጀት ውስጥ የነበሩ አንዳንድ አመራሮች በደቡብ ጎንደር ቀጠናም ለብልጽግናው መንግስት እጅ ሰጥተዋል የሚለውን ነው። እኒህ ጸዳሉና ቆራጡ በሚል ብልጽግና የጠራቸው የቀድሞ የፋኖ አመራሮች በብልጽግናው ልሳናት ቀርበው ከብልጽግና ጎንነን እንዲሉም ተደርጓል። ወልቃይትና ራያ ሊሸጥ ስለሆነ ነው ወደ ብልጽግና የመጣ ነው የሚለውን ጨምሮም መሰል ንግግሮችን እንዲያደርጉም ነው የተደረጉት ከትግሉም ወጥተናል ከመንግስት ጎንም ተሰልፈን ውልቀየትን በመሸጥ መተከል ራያን በመሸጥ የአማራን ጥያቄ ሊፈቱ አይችሉም። ጥቅመኞች ግን ይሄን አሳልፈው በመሸጥ ይሄን አሳልፈው በመስጠት ለዚህ ነው ትግሉ ተሽጦና ወዳል ሆነ መስመር ይየርነ ስላየነው ነው የሰላም ጥሪውን ተቀበለን የመጣ ነው። ብልጽግና በወልቃይት ቀጠና የሾማቸው እንደ ኮሎኔል ደመቀ ዘውዱ ያሉ ሹሞች የእኛ ጥያቄ ተመልሷል የሚል አቋማቸውን ደጋግመው አሳውቀዋልናም እነዚህ የቀድሞ የፋኖ አመራሮች የሚሸጠውና የሚሸጠው ማን ነው የሚለውን ግልጽ ባያደርጉም የአመራሮቹ ንግግር ግን በቅርቡ ሌላኛው የፋኖ አመራር አስረስ ማርም ብልጽግና ለእነዚህ አካላት እጅ እንዲሰጡ የፈጠረላቸው ሰበብ ህወሀት ጋር ልዋጋ ስለሆንም ከብልጽግና ጎን መሰለፍ አለባቸው የሚል ማደናገሪያ ነው ሲሉ ያቀረቡትን ማብራሪያ የሚያረጋግጥ ይመስላል። አመራሩ ይህ ሀገር በተለይም የአማራ ህዝብ አሁን ከአብይ አህመድ የቀደመ ጠላት የለውም ሲሉ አንስተው አብይ አህመድ አልተሳካለትም እንጅም ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን አማራ ላይ ለማዝመት ያላደረገው ጥረት አልነበረም የሚለውንም አስታውሰው አገዛዙ የትግራይና የአማራ ህዝብን ሌላ የጦርነት አዙሪት ውስጥ ለመክተት እየሰራ ነው። ይህንን አውዳሚ ሀሳብ ተቀብሎም ለአብይ አህመድ የቅዠት እቅድ ማስፈጸሚያ ለመሆን ራሱን ያዘጋጀ ቢኖር የህሉና ትግላችን ጸር ነው ሲሉም ነበር የገለጹት። የሆነ ሆኖ ብልጽግና ነው እነዚህ በፈቃዳቸው ማረኳቸው የሚላቸውን የፋኖ አመራሮችን እያሳየም በተለያዩ አካባቢዎች ደግሞ ውጊያዎችን እያካሄደ ነው የቀጠለው። ይህን የብልጽግናውን የእጅ ሰጡ የፕሮፓጋንዳን አስቀድሞ የተቀላቀለው ደግሞ የበለጠ ሞላው አብን ነው። በቅርቡ የሰላም አማራጭን በመቀበላቸው ሊደርስ የሚችልን ተጨማሪ ቀውስ እንዲቀር ያደረጉ የታጠቁ ኃይሎችን ውሳኔ እናበረታታለን ያለው የበለጠ ሞላው ተቋም ሌሎችም እጅ ስጡ ሲል ነው በመግለጫው ላይ የጠየቀው። እጅ መስጠትን ያበረታታው የበለጠ ሞላው ቡድን አስተማሪ የሆነናም በዓለም አቀፍ ደረጃ ከፍ ያለ ተሞክሮ ጭምር ሊዘከር የሚችል ስልጡን የሰላም ድርድር እንዲያደርጉ እንጠይቃለን ሲልም አክሏል። በትግራይ ክልል የመቀለ ከተማ ዳኞች በሙሉ የዳኝነት አገልግሎቱን አቆሙ። ለአድማው ምክንያት የሆነን የደህንነት ስጋት ነው በማለት ሙሉ በሙሉ ስራ ማቆማቸውን ይፋ አድርገዋል። የክልሉ ፕሬዝደንት ቢሮ በበኩሉ በፍትህ እና ዳኝነት ስርዓቱ ላይ ግልጽ ጥቃት ተፈጽሟል ያለ ሲሆን ጥፋተኞች ላይ እርምጃ እንደሚወሰድም ገልጿል። ከሁለት ዓመት በፊት የተገደለችውን ዘውዱ ሀፍቱን ገድላቸዋል በሚል የተከሰሱ ግለሰቦችን ለመዳኘት የተጠራው ችሎት ተበጥብጦ መበተኑን መዘገባችን አይዘነጋም። በወቅቱ የክልሉ ፖሊስ ምክትል ኮሚሽነር የነበሩት ገብረስላሴ በላይ ልጅ አቶ ያሬድ ገብረስላሴና የባለቤታቸው ወንድም የሆነው ሹፌራቸው አንገሶም ሀይል ማርያም ዘውዱ ሀፍቱን በመግደል ተጠርጥረው ሁለት ዓመት ለሚጠጋ ጊዜም በአቃቤ ሕግ ከሳሽነት የፍርድ ሂደቱ ሲካሄድ ቆይቶም በሳለፍ ባሳለፍነው ዓርብ የጥፋተኝነት ብይን ለመስጠት ቀጠሮ ተሰጥቶም ነበር። በችሎት ውስጥም የተከሳሽ ቤተሰቦች በተገኙበት የጥፋተኝነት ውሳኔው እየተነበበ እያለና ዳኞችም የክሱን የክርክር ሂደት አትተው የተሰጡ ምስክርነቶችን እንዳልተቀበሏቸውም አብራርተው በወንጀሉ ሁለቱም ተከሳሾች ጥፋተኛ መሆናቸውን ገልጸው እንደጨረሱም አቃቤ ሕግ የቅጣት ማክበጃ በማቅረብ ላይ እያለም ችሎቱ በተከሳሽ ቤተሰቦችና በራሳቸው በተከሳሾቹ ተበጥብጦ መበተኑን መዘገባችንም እንዲሁ ልጆቻችን ጥፋተኛ አይደሉም በሚል የተከሳሽ ቤተሰቦች ችሎት ውስጥ በመጮኋቸውና ተከሳሾችም ወንበር በመደብደብና በመሰል መንገድ ብጥብጥ በመፍጠራቸው የፍትህ ሂደቱ ተቋርጦ ዳኞ ን በፍጥነት ምድብ ችሎታቸውን ትተው ለመውጣት ተገደውም ነበር። ከዚህ ሁነት በኋላ ዛሬ የመቀለ ከተማ ፍርድ ቤቶች ባወጡት ማስታወቂያም የስራ ማቆም አድማ ውሳኔ ላይ መድረሳቸውን አሳውቋል። የመቀለ ከተማ ፍርድ ቤቶች ባጋጠመን የደህንነት ስጋት ምክንያት ከሚመለከተው አካል ጋር ተነጋግረን መፍትሄ እስከምናገኝ ድረስ ስራ አቁመናል ብለዋል። የከፍተኛ ፍርድ ቤትን ጨምሮ ሰባቱም የከተማ ፍርድ ቤቶች የዳኝነት አገልግሎቱን አቁመናል በማለትም ነው የገለጹት። በጉዳዩ ላይ መግለጫ ያወጣው የክልሉ ፕሬዚዳንት ቢሮም ሲል ባሳለፍነው ዓርብ የመቀለ ዞን ማዕከላዊ ፍርድ ቤት የወጣት ዘውዱ ሀፍቱን ግድያን አስመልክቶ ሊካሄድ የነበረው ችሎት በኃይል እንዲቋረጥ መደረጉን አስታውሶም በዚህ ምክንያት የሰባቱም ክፍለ ከተሞች ፍርድ ቤቶች በተፈጠረ የደህንነት ስጋት ምክንያት መፍትሄ እስከሚበጅለት ድረስ የዳኝነት አገልግሎቱን እንዳያስቆሙ ገልጸውልኛል ብሏል። ባሳለፍነው ዓርብ የተከናወነው ድርጊት ስርዓቱን ያወከም፣ በፍርድ ቤት ላይ የተፈጸመ የደቦ ተግባር ነው ያለው የጄኔራል ታደሰ ወረደ ቢሮም በትግራይ የፍትህና ዳኝነት ተቋማት ላይ የተፈጸመ ጥቃት ሲልም ገልጾታል ህግና ስርዓትን የሚያጣጥል በሁከት እና ግርግር የተበተነች ጉልበተኛ የሚፈነጭባት ትግራይ እንድትኖር የሚያደርግ አደገኛ ድርጊት ነው ሲልም ድርጊቱን ኮንኖታል የትግራይ ጊዜ አስተዳደር ላጋጠመው ጥፋትና በዳኝነት ስርዓቱ ላይ ለአንዣበበ አደጋም በዘላቂነት መፍትሄ ለመስጠት የፍትህና ዳኝነት ባለሙያዎች ዋስትናቸው ተጠብቆ ስራቸውን በተገቢው እንዲያከናውኑ የሚያስችል ሁኔታ ለመፍጠር አስፈላጊውን ሁሉ ያደርጋል ያለው የፕሬዝዳንቱ ቢሮም ባሳለፍነው አርብ የተፈጠረው ሁኔታ የፈጸሙትን በማጣራት ለህግ አቀርባቸዋለሁ ብሏል። የማጣራት ውጤቱና ውሳኔ ተፈጻሚነትን በሚመለከት በከፍተኛ ትኩረት ተከታትሎ ውጤቱ ለህዝብ ይፋ እንደሚያደርግም ገልጿል። በወቅቱ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት ገብረስላሴ በላይም በላይ ቤተሰቦቻቸው ለእስር ተዳርገው ጥፋተኛ በተባሉበት ወንጀል ላይ ችሎቱን የደፈሩት ቤተሰቦችም የእርሳቸው ሲሆኑ ኮሎኔል ገብረስላሴ ደግሞም ደግሞ በቲዲኤፍ ውስጥ አንድ አርሜ አዛዥ መሆናቸውን ጉዳዩን የሚያውቁ ሰዎች ይናገራሉ። ልጃቸው ያሬድ ገብረስላሴና የባለቤታቸው ወንድም እንዲሁም የእሳቸው ሹፌር የነበረው አንገሶም ሀይለ ማርያም ደግሞ ዘውዱ ሀፍቶን በአሰቃቂ ሁኔታ በመግደል በሚል በፍርድ ቤቱ ጥፋተኛ ተብለዋል። የፌዴራል ፖሊስ የቀድሞ የኢንሳ ባልደረብ አልገደልኩትም አለም። ፖሊስ አቶ ኢሳያስ በላይን አልገደልኩትም፣ የሞተው ታሞ ነው ሲልም ክዷል። የብልጽግና አገዛዝ ለስድስት ዓመታት ያክል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ሲኒየር ባለሙያ ሆኖ ሲያገለግል የነበረው አቶ ኢሳያስ በላይን ባሳለፍነው ዓመት አመት ሚያዝያ ላይ ከቤቱ ወስዶ ካሰረው እና በአፋር ክልል በረሃ ውስጥ ወስዶ ከፍተኛ ድብደባ ከፈጸመበት በኋላ መግደሉን ከአንድ ዓመት በላይ በተለያዩ የመገናኛ ብዙሀን ሲዘገብ መቆየቱን አይዘነጋም አገዛዙ በፌዴራል ፖሊስ በኩል ከአንድ ዓመት በኋላ ዛሬ ባወጣው መግለጫ ግን ኢሳያስ በላይ የሞተው ታሞ ነው ሲል እኔ ያልገደልኩትም ብሏል። አቶ ኢሳያስ በላይን እንዳልገደለው የገለጸው የፌዴራል ፖሊስ መልካም ስሜን ለማጥፋት ሐሰተኛ መረጃ ተሰራጭቶብኛል ሲል የሟችን አሟሟትና ህይወትን በተመለከተ የዘገቡ የመገናኛ ብዙሀንን ወንጅሏል። የግለሰቡ ሞት በሳምባ ምች ምክንያት የደም ዝውውሩና የትንፋሽ ስርዓቱ በማቆሙ ነው ያለው የፌዴራል ፖሊስ ባወጣው መግለጫ አቶ ኢሳያስን አስሮት እንደነበር በእርሱ ቁጥጥር ስር እያለም ስለመሞቱ፣ እንደዚሁም ለምን እንዳሰረው፣ የት እንዳሰረውም የገለጸው ነገር ግን የለም። መንግስታዊን የዳግማዊ ምኒልክ ሆስፒታልን ማኝ ያደረገው የፌዴራል ፖሊስ ኮሚሽን ኢሳያስ በላይ የተባለው ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ መዘገቡን ሀሰተኛ ሲልም አጣጥሏል። በመሆኑ በዳግማዊ ምኒልክ ሆስፒታል የአስከሬን ምርመራ ተደርጎ አቶ ኢሳያስ በአካሉ ላይ የደረሰ ምንም ውጫዊ ጉዳት የሌለው መሆኑ ተረጋግጧል ሲልም ክዷል። እንዲያም ሆኖ ፖሊስ የሟችን ቤተሰቦችና ጓደኞቹን ስለ ኢሳይያስ አሟሟት የሚያውቁት ነገር እንዳይናገሩ የሰጠውን ማስጠንቀቂያ ተከትሎም ማንም ቤተሰብ ለሚዲያ ሲናገር አልተደመጠም። የብል ጽግናው መንግስት የአዲስ አበባን መሬት ለውጭ አገር ባለ ሀብቶች ለመሸጥ ያዘጋጀው አዋጅ ነዋሪውን ከመሃሉ የከተማዋ ክፍል ሊነቀል እንደሚችል ተነገረም። ባለፉት ሶስት መንግስታት ለስልሳ አምስት ዓመታት ሙሉ ለኢትዮጵያውያን ብቻ የተፈቀደ የነበረው የመኖሪያ ቤት ባለቤትነት ለመጀመሪያ ጊዜ ለውጭ አገር ሰዎች ለመሸጥ የተዘጋጀው አዋጅ ፓርላማው ተቀብሎ መዋየት ጀምሯልም ተብሏል። የብልጽግናው መንግስት 34 ቢሊዮን ዶላር ከአይኤምኤፍ ለማግኘት ብሎ ከተፈራረማቸው ሰነዶችና ከገባቸው ቃል ኪዳኖች መካከል የኢትዮጵያን ከተሞች መሬት ለውጭ አገር ባለሀብት መሸጥ የሚለው አንዱ መሆኑን በሁለቱ አካላት መካከል በአውሮፓውያኑ ሰኔ 2024 የተፈረመው ውል ያሳያል። ይህንም ተግባራዊ በማድረግ ላገዛዙ የቅርብ ሸሪክና ጦር መሳሪያ አቅራቢ ለሆኑት ለተባበሩት አረብ ኢሚሬቶች መሳፍንት መሬት ለማቅረብ የሚያስችለውን ህግ እያዘጋጀ መሆኑን ከሳምንታት በፊት መዘገባችን ይታወሳል። ይህ የተዘጋጀው ህግ ለፓርላማ የቀረበ ሲሆን ከግማሽ ምዕተ ዓመት በላይ በኢትዮጵያ መንግስታት ሁሉም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ ተጥሎ የነበረ ያልተሻሻለውን እገዳ አንስቶም መሬት የሚሸጥና የሚለወጥ እንዲሆን ያደረገበትን ረቂቅ ጽፏል። ይህ አዋጅ መሬት የማይሸጥና የማይለወጥ የኢትዮጵያ ብሔሮች ብሔረሰቦች ንብረት ነው የሚለውን የህገ መንግስቱን ድንጋጌ የሚጥስ መሆኑ ሲነገርለትም ቆይቷል። ይህንኑ ጥያቄ ያነሱት የፓርላማ ባሉ አቶ አበባው ደሳለው ህገ መንግስቱን የሚጻረር አዋጅ ነው ብለውታል። ህገ መንግስታችን አንቀጽ አርባ መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለ ነው፣ መሬት የውጭ ባለሀብቶችም የውጭ ዜጎችም ነው እያልን ነው። አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያልን ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግት ስለሆነ፣ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። ኢትዮጵያ ሉዓላዊነቷን ለማስከበር ህይወት ከከፈሉ ልጆቿ በተጨማሪም የውጭ ባለሀብት የኢትዮጵያን መሬት ወስዶ ዜጎችን ባይተዋር የሚያደርግበት ሁኔታ እንዳይፈጠር ህግ ወጥቶ ተከላክላ ኖራለች። በድህረቅኝ ግዛት ውስጥ የሚኖሩ በርካታ ሀገራትም መሬታቸውን ለነጮችና አረቦች አስረክበው መኖርም ጭምር ተከልክለው እንዲኖሩ ሲደረጉ ተስተውሏል። በ ሶስት ነጥብ አራት ቢሊዮን ዶላር የኢትዮጵያን የገበያና የሀብት ሉዓላይነትን ለነ አይኤምኤፍ የሸጠው ብልጽግና ይህንን በሌሎች የአፍሪካ ሀገራት ሲፈጽም የነበረን ነገር በአዲስ አበባ ሊፈጽመውም ሕግ አዘጋጅቷል። ይህንኑ የጠቀሱት የፓርላማ ባሉ ደሳለኝ ጫኔም የመሀል ከተማውን ሕዝብ እየነቀለ የሚያባርር ሊሆን እንደሚችል መዘጋታቸውን አስቀምጧል። የቅኝ ግዛት ሌገስ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙ እና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ። የውጭ ባለ ሀብቶች አዲስ አበባ ነዋሪዎችን መሬት የሚገዙበትን ዋጋ አስቀድሞ የደነገጉ አዋጁም የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይንም ለመኖሪያ ቤት ግዢ የሚወስደው አነስተኛ የገንዘብ መጠንም ከ150,000 የአሜሪካን ዶላር ያነሰ ሊሆን አይችልም ሲልም ቅድመ ሁኔታን አስቀምጧል። የኢትዮጵያ የዳር አገር ሉዓላዊነት ለኤርትራ ለሱዳንና ለደቡብ ሱዳን አስረክቦም ከ50 እስከ 200 ኪሎ ሜትር ድረስ ዘልቀው እንዲወስዱ ያደረገ የብልጽግናው መንግስት በመሀል የሀገሪቷና ከተማ መሬት ደግሞ ለመሳሪያ አቅራቢ አረቦችና ባለውለታዎቹ ፈረንጆቹ ሊያድል የሚያስችለውን ህግም አርቀቋል። የቀድሞ ሰላም ሚኒስትር ደኤታ አቶ ታዬ ደንዳ ተለዋጭ ቀጠሮ ተሰጥቷቸዋል። የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳም የክስ መዝገብ በዛሬው ዕለት በፌዴራሉ ጠቅላይ ፍርድ ቤት ቢቀርብም በተመሳሳይ ምክንያት ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቶበታል። በዚህም መሰረት አቶ ታዬ ደንዳም ለግንቦት 25/2017 ቀጠሮ እንደተሰጣቸው ጠበቃቸው አበራ ንጉሴ ተናግሯል። አቶ ታዬ ከዚህ በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጽሙ ወንጀሎች ችሎት ከተከሰሱበት ከሶስቱ ክሶች መካከል በሁለቱ ማለትም ሁከትና ብጥብጥን በማነሳሳትና የጸረ ሰላም ኃይሎችን በመደገፍ ክሶች በነጻ መሰናበታቸው የሚታወቅ ነው። ጠበቃቸው እንዳሉት በፌደሩ ከፍተኛ ፍርድ ቤት ነጻ የተባለውን ክስ አቃቤ ሕግ ይግባኝ በመጠየቁ ክርክሩ ቀጥሏል። በክርክር ሂደቱ ግን መዝገቡን የሚያዩ ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቷል። ጉዳዩን መዝገቡን የተቀበሉ ዳኞች ማየት ይችሉ ነበር፣ የተሰጠው ምክንያት አሳማኝ አይደለም ያሉት ጠበቃቸው አፋጣኝ ፍትህ እንደሚገባም ለችሎቱ ማስረዳታቸውን ለመገናኛ ብዙሃን ገልጿል። ግራ ቀኙን ያዳመጠው ፍርድ ቤቱም መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀጠሮ ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቀን